ሰላም ፍቅር ጤና ለእናንተ ይሁን፣ ውድ ተመልካቾቻችን። ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር መረጃዎችን ይዘን ቀርበናል። ሰናይ ቆይታ። ሀምሳኛው የአምስተርዳም ማራቶን እሁድ ይደረጋል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለው የአምስተርዳም ማራቶን በነገው እሁድ ለሐምሳኛ ጊዜ ይደረጋል። በውድድሩ በሁለቱም ፆታዎች ኢትዮጵያውያን አትሌቶች ትልቅ ግምት አግኝተዋል። በወንዶች የ2022ና የባለፈው ዓመት የአምስተርዳም ማራቶን አሸናፊው ጸጋይ ጌታቸው በዚህ ዓመትም ለአሸናፊነት ይጠበቃል። አትሌት ጌታነህ ሞላ፣ አንዱ አለም ሽፈራው፣ ሙክታር እንድሪስ፣ ባዘዘው አማርና ሌሎች የሚሳተፉ ኢትዮጵያውያን አትሌቶች ናቸው። በመድረኩ የኦሎምፒክ ሻምፒዮኑ ዩጋንዳዊ ጆሹዋ ቺፕቴጌ እና ኬንያውያን አትሌቶች የሚሳተፉ ይሆናል። በሴቶች በሚደረገው ውድድር ጥሩዬ መስፍን፣ ቦሰና ሙላቴ፣ ዘይነባ ይመር፣ የብርጓል መለሰ እና ሌሎች ኢትዮጵያውያን አትሌቶች እንደሚሳተፉ የዓለም አትሌቲክስ አሳውቀዋል። አልማዝ አያና፣ መሰረት በለጠ እና የዓለም ዘርፍ የኋላው ባለፉት ሶስት ተከታታይ ዓመታት የአምስተርዳም ማራቶን ያሸነፉ አትሌቶች ናቸው። እንግሊዝ ፕሪሚየር ሊግ አርሰናል የሊጉ መሪ አርሴናል በክራቫን ኮቴጅ ፉልሃምን የሚገጥምበት ጨዋታ ምሽት አንድ ሰዓት ከ30 ይከናወናል። ሁለቱ የለንደን ክለቦች የሚያደርገው ጨዋታ በትልቁ ይጠበቃል። መድፎኞቹ በለንደን ደርቢ ያላቸው ክብረ በሰን የሚያኩራራ ነው። ከ2022-23 የውድድር ዓመት ጀምሮ ከሜዳቸው ውጪ ካደረጓቸው 18 የለንደን ደርቢ ጨዋታዎች የተሸነፉት በአንዱ ብቻ እንደሆነም የኦፕታ ቁጥራዊ መረጃ ያሳያል። በዛሬ ጨዋታ በአርሴናል በኩል ለሳምንታት ከሜዳ የሚርቀው ማርቲን ኦዲጋርድ አይሰለፍም። ከባየር ሊቨርክሶን በውሰት የመጣው ተከላካዩ ሄንካፔ የስብስቡ አካል ሊሆን ይችላልም ተብለዋል። አርሴናል ከፉልሀም ጋር ባደረጋቸው የመጨረሻ 14 ጨዋታዎች እጅ የሰጠው በአንዱ ብቻ ሲሆን ዘጠኙን ጨዋታዎች በድል ተወጥተዋል አሰልጣኝ ሚካኤል አርቴታ ከፍልሃም ስለሚደረገው ጨዋታ ምን አለ የሊጉ መሪ አርሴናል በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጪ ከፍልሃም ይጫወታል ስፔናዊው አሰልጣኝ ዛሬ የሚደረገውን ጨዋታ በተመለከተ ስለ ተጫዋቾች ጉዳትና ተያያዥ ጉዳዮች መግለጫ ሰጥቷል ስለ ማርቲን ኦዲጋርድ ከዌስትሃም ዩናይትድ በነበረው ጨዋታ ጉዳት የገጠመው ማርቲን ኦዲጋርድ ገና ልምምድ እንዳልጀመረ ተናግረዋል። አምበሉ ከቀጣዩ ኢንተርናሽናል እረፍት በኋላ ወደ ሜዳ ይመለሳል ተብሎ እንደሚጠበቅም ሚካኤል አርቴታ አሳውቀዋል። ማርቲን ዙብሜንዴ ከሀገሩ ስፔን ጋር ሁለት ጨዋታዎችን በማድረጉ ምክንያት ልምምድ እንዳልሰራና እረፍት ተሰጥቶት እንደነበርም ተገልጿል። አማካዩ ልምምድ ባይሰራም ለለንደን ደርቢው ጨዋታ ዝግጁ መሆኑን ይፋ አድርገዋል። ሂንካፔ ጉዳት ላይ የነበረው ኢኳዶራዊ ተከላካይ ልምምድ የጀመረ ሲሆን ምናልባትም በዛሬው ጨዋታ እድል ሊያገኝ እንደሚችልም ይፋ ተደርገዋል። የኮሬሽ አሰልጣኝ ሚካኤል አርቴታ በስዊድናዊ አጥቂ ብቃት ደስተኛ መሆኑ ተናግረዋል። ብዙ ጨዋታዎች ላይ ግብ ሊያስቆጥር ይችላል፣ ነገር ግን እሱ ይህንን ጫና የመቋቋም አቅም እንዳለው አሰልጣኙ ገልጿል። ማዱኬ ማዱኬ እና ካይ ሀቨርትስ በጥሩ ሁኔታ እያገገሙ እንደሚገኙና በቅርቡ ወደ ሜዳ እንደሚመለሱ የገለጸው ሚካኤል አርቴታ ባለፉት ሁለት ዓመታት በክራቫን ኮቴጅ ፉልሃምን ማሸነፍ ባይችሉም ጠንካራ መሆናቸውን ለማሳየት ወደ ሜዳ እንደሚገቡ ተናግሯል። ከማርቲኔሊ የሚፈለገውን ነገር እያገኘ እንዳለ የተናገረው ስፔናዊ አሰልጣኝ በአስር ጨዋታ ሶስት ግብ ብቻ የተቆጠረበት የተከላካይ ክፍሉ ይበልጥ ጠንካራ መሆኑ ይጠበቅበታል ብለዋል። በሀገራት ጨዋታዎች ምክንያት ተቋርጦ የነበረው የእንግሊዝ ፕሪሚየር ሊግ ሲመለስ ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከቼልሲ ጋር ስምንት ሰዓት ከሰላሳ የሚያደርጉት ጨዋታ የሚጠበቅ ነው። ኖስ ፕሪስቶ ሳንቶ በመተካት ኖቲንግሃምን የተረከቡት አሰልጣኝ አንጌ ፖስት ተግሉ እስከ አሁን አንድም ጨዋታ ማሸነፍ አልቻሉም። ጣልያዊው ሰው የመጀመሪያ ድላቸውን ለማግኘት ወደ ሜዳ በሚገቡበት ጨዋታ ከቼልሲ ሌላ ከባድ ፈተና ይጠብቃቸዋል። በ11 ነጥብ ሰባተኛ ደረጃ ላይ የተቀመጠው ቼልሲ ማሸነፍ ከቻለ ወደ መሪዎች የሚጠጋ ሲሆን በጨዋታው ኮል ፓልመር፣ ሌቪ ኮልዊል፣ ሊያም ዴላ በጉዳት የማይሰለፉ ተጫዋቾች ናቸው። አጥቂው ክሪስ ውድ እና ዳግላስ ሉዊዝ ደግሞ በኖቲንግሃም በኩል በተመሳሳይ ጉዳት ጨዋታውን የማይሰለፉ ይሆናል። በሌላ የዛሬ ተጠባቂ ጨዋታ ኢትሃድ ላይ ቀን 11 ሰዓት ማንቸስተር ሲቲ ኤቨርተንን ያስተናግል ያስተናግዳል ከጨዋታ ጨዋታ እየተሻሻለ የመጣው የፔፕ ጋርዲዮላ ማንቸስተር ሲቲ በ13 ነጥብ አምስተኛ ደረጃ ላይ የሚገኝ ሲሆን በጨዋታው ባለ ድል ከሆነ አርሴናል እስኪጫወት ከሊጉ መሪ ጋር በነጥብ የሚስተካከል ይሆናል። በሊጉ ጥሩ የሚባል አጀማመር ያደረጉት ኤቨርቶኖች ለማንቸስተር ሲቲ ከባድ ተጋጣሚ እንደሚሆኑም ይጠበቃል። በጨዋታው የሮዲ መሰለፍ አጠራጣሪ ሲሆን፣ በኤቨርተን በኩል ብራዥዌት በጉዳት እንዲሁም ጃክ ግሪሊሽ በውሰት የለቀቀበትን ክለብ በተቃራኒ መግጠም ስለማይችል ከጨዋታው ውጪ ናቸው። ክርስቲያል ፓላስ ከበርን ማውዝ፣ ብራይተን ከኒውካስትል፣ ሰንደርላንድ ከወልቭስ እና በርንሌ ከሊድስ በተመሳሳይ 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ኮል ፓልመር እንግሊዛዊ ኮል ፓልመር በገጠመው ጉዳት ለተጨማሪ ስደት ሳምንታት ከሜዳ እንደሚርቅ አሰልጣኝ ኢንዞ ማሬስካ ተናገሩ። አሰልጣኙ በስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ከኖቲንግሃም ፎረስት በሚያደርጉት ጨዋታ በተመለከተ በሰጡት ጋዜጣዊ መግለጫ የ23 ዓመቱ ተጫዋች ገና ከጉዳቱ እንዳላገገመ ይፋ አድርገዋል። ቼልሲ ከማንቸስተር ዩናይትድ በነበረው ጨዋታ ሀያኛው ደቂቃ ላይ በጉዳት የወጣው ፓልመር ከህዳር ወር በፊት ወደ ሜዳ የመመለስ እድሉ ጠባብ ይሆናልም ተብለዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም